ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? የትናንትና ቪዲዮ አብሬሽ ማለት ነው ማለት ሩታ ማለት ነው። እንደ የሆነ ታውቃላችሁ። ድሮ ልጅ ሆነን የምንጫወት ጫወት የለም እንትናለች፣ እንዴ ልንጫወት ልንሄድ ነው እንትናለች፣ ውሃ ትሄድ ምናምን ብለን ወንዝ እንሄዳለን አይደል? ለውሃ ምናምን ማለት ነው አንድ ላይ ተሰብስበን አላቅም። እኛ ገን እንደዛ ነው የምንሄደው ማለት ነው ንጹህ ውሃ ምናምን ያለበት ሩቅ ስለሆነ እዛ ድረስ ማለት ነው ተሰብስበን ነው የምንሄደው አንድ ላይ ማለት ነው እና የሆነ ቦታም ትምህርት ቤትም ለመሄድ ራሱ እንደዛ ተጠራርተን ነው የምንሄደው። አብሬሽ ግን እንደዛ ነው ትላንትና ሩታን እያደረገ የነበረው ማለት ነው ሄዶ የሰው ቤት እንደዚህ ማንኳኳት ሲቀጥል፣ ደግሞ ህግ ህግ የምትለው አንተ ማለት ነው። ህግ እኮ በዚህ ልክ አደለም። ህግ ማለት ህግ የእውነተኛ እናንተ ባለትዳር ባለትዳር ነኝ ብለህ ካሰብክ የእውነት ሰማኔ ፍርማ አለን በፌዴራል ተፈራረም ያለው ትክክለኛ ሚስቴ ናት ብለህ እያሰብክ ከሆነ ማለት ነው፣ እንደዛማ አታርጋትም ነበረ። መጀመሪያ እንደዚህ አድርገሃት ከቤት አታወጣም ነበረ። ቀልብ ታውልቀን እንደዚህ በአንድ ቀን አትመጣም ነበረ። ገባህ አይደለ? ስለዚህ ማለት ነው ህግ የሚያጫውት ከሆነ እንደ ህግ ህግ ነገር የሚያጫውት ከሆነ ትክክለኛ ህግ ቦታ ሂድ እስቲ፣ ክሰሳት። ገባህ አይደለ? ወይም ደግሞ የቤቱን ሰዎች ክሰስና ማለት ነው ትክክለኛ ሚስቴን እንደዚህ አስቀምጧታል ብለህ መክሰስ ትችላለህ እኮ። እንደዚህ ህግ ህግ አያጫውት። ሲቀጥል ደግሞ እፈልጋለሁ ሚስቴ ናት መውሰድ እፈልጋለሁ ምናምን ሳይሆን ማለት ነው አንተም መውሰድ የምትፈልገው እንደ ዕቃ ነገር አንስቶ ነው መውሰድ የምትፈልገው ገባ አይደለ ብዙ ጊዜ ጊዜ ሰጥታለች። ሲቀጥል ደግሞ የዛ ሳ ነጽ የመጣሽ ጊዜ ነጽን እንኳን እንደዚህ አላደረግካቸው ማለት አሁን ሩታ ያለችበትን ቤት ልጆች እንደዚህ እያደረግክ ነው አይደል እሷን እንኳ እንደዚህ አድርጋ አላባረርክም። ወይም ደግሞ ከእሷ ጋር ሆነ የመጡትን ወይም ደግሞ የሩታን ህይወት ለመበጥበጥ የመጡትን ማለት ነው እንደዚህ አላረካቸውም። ገባ አደለ? ግን አንተ የዛ ሰዓት ኤፍሬም ሲናገራት ምን እያልከ ነበረ? ጸጥ ነበር ያልከው። ስለዚህ አሁን ደግሞ እሷም ደግሞ ታሳየ ማለት ነው። ገባ አደለ? ስለዚህ እሷም ደግሞ ወንድሞች እንዳሏት ታሳየ። ገባ? ነገር ግን ይሄ ትክክለኛ ወንድሞቿ እንዳልሆኑ እናውቃለን ገባችሁ አደለ እንደዚ ሲጀመር የሆነ ህፃን ህፃን ጨዋታ አብሶ እኔ በሳቅ ፍርስ ያልኩት የቱ ጋር እንደሆነ ታውቃላችሁ ወንድ ልጅ ዱላ ለመያዝ ይሮጣል እንዴ ወንድ ልጅ እኮ ምንም ትንጥዬም ሆነ ትልቅ ማለት ነው አረ ወይኔ በአቅሙ ነው የሚደባደበው እና እንጂ ዱላ ለመያዝ እየሮጠ አይሄድም እና አቤል ቤት ሊሰራ የተቀመጠውን ትልቅዬ እንጨት አምጥቶ ሊደበድብ ማለት ነው አቤል በነገራችን ላይ ከአብርሽ ታላቅ ነው አሉ እና አቤል አንተ በአቅም ወንድ ልጅ ና አደለ፣ እየሮጥ ክዱላ መፈለግ ወይም ደሞ እየሆነ እንጨት ፈልገ በእንጨት መምታት ሳይሆን ማለት ነው። ወንድ ልጅ በአቅሙ ነው የሚደባደበው። ወንድ ልጅ የሆነ ነገር እቃ አምጥቶ ሊደባደብ አይሮጥም። እና የአቤል ነገር እሱ ነው። እኔ በጣም ያሳቀኝ ማለት ነው እግዚአብሔር ነው ምላችን እንጂ እሱ ቦታ በጣም እሱ ፓርት በጣም ነው ፍርስ ያልኩት፣ ምክንያቱም እንደ ህፃን ህፃን ጫወታ ነው የሚያጫውታቸው የሆነ ነገር ታውቃላችሁ፣ እየተጋገዙ ምንጣላ ነገር ልጅ እያለን እንደዛ ነገር ነው ትናንትና እያደረጉ የነበረው። ግን ይሄ ቀጭኑ የአቡሽ ወንድም ነው ተብሎ እሱ መጥቶ ማለት ነው በትክክል አብርሽን እየጠየቀ ነበረ። አንተ አሁን ዛሬ ወስታት ትክክለኛ ትዳር ፈላጊ ነው ወይም ደግሞ እንደ በትክክለኛ ታኖራታል ወይ ተመልሳ እንደዚህ አለመሆኗ ሆኗ በምን እናውቃለን ብሎ እየጠየቀው ሁሉ ማለት ነው። መጀመሪያ መች አዳመጣችሁኝ፣ መጀመሪያ ምናምን አብርሽ እንደዛ ነው፣ በቃ በጣም የሚያወራ ማለት ነው። ስለዚህ አብርሽ አንተ እያወራ ያለው በትክክል አይደለም፣ ጥፋተኛ ነው በጣም ማለት ነው። ምክንያቱም በዚህ እንደም ድብድብ ሆነ ነው የሄድከው። ሲቀጥል ደግሞ እየሰው በር እንደዚህ እያንኳኳ ደግሞ በጣም በጣም እንትናልክ ማለት ነው። ገባ አይደለ የሆነ የራስን እቃ እዛ ግቢ ውስጥ አስቀምጠው ወይም ደግሞ ከአንተ ቤት የሆነ እቃ ተሰርቆ የተወሰደ ነው ያስመሰልከው ይሄ እሩታ እቃ አደለችም ሰው ናት ገባሪ እሷ ከመጣች በኋላ በጣም ህይወት ተቀይረዋል ራስን አባይ ሚዲያ ላይ ተናገርከው ህይወት ሙሉ ተቀይረዋል ብለሃል ስለዚህ አሁን እሩታን ባለ እንደ የሆነን ለመናገን እንጃ አላቅምና በዛ ላይ አሁን እቺ ሴት ማለት ነው እንደዚህ ነብስ ጥሮናል ልጅ ተሸክማ ማለት ነው የሆን እናንተ ስትደባደቡ የእውነት እናንተ ድራማችሁን ስሩ ግን እሷን ገፍትራቸት የሆን ነገር ብታረጓት ችች ልጅ እንዴ እሷ እኮ ከእናንተ መሀል ጭራሽ መኖር የለባትም፣ እንደውም ማለት ነው። ምክንያቱም እኔ የእውነት ለመናገር ልንገራቸው፣ እህቴ ጋር ሲሄድ ማለት ነው እና የሆነ ቦታ የሷ ቤት ስንሄድ በሞተር ነው የምንሄደው፣ እና አንድ ሞተር ለሁለት ሰው መቀመጥ ይቻላል ተብሎ እኔ በፍጹም ብዬ ለየብቻ ነው ሞተር ላራሷ አጠገብ ለየብቻ፣ አንዳንድ ሞተር ነው ይዘን ነው ማለት ነው። እኔ እርጉዝ ሴት እንደምፈራ ምንም አይነት ነገር አልፈራም። በጣም ነው የምፈራው፣ የሆነ ነገር የምትሆን ነው የሚመስለኝ። ታክሲ ላይ ምን ላይም ባይ ካጠገባው እንኳን ላልፍ አልችልም። በጣም ነው የምፈራቸው። ምክንያቱም የሆነ በቃ ንጃ አላቅም እኔ በጣም ነው የምፈራቸው ወደኋላ ላይ ያሉ በቃ የሆነ በቃ ታቃለች ልክ እንደ ፊኛ እንትን ሚል ነው የሚመስለኝ ማለት ነው። እና እኔ እርጉዝ ሴት በጣም ነው የምፈራው። ስለዚህ ሩታ እዚህ ጋር ማለት ነው የሆነ ነገር ብትሆን እግዚአብሔር አያምጣውና እናንተ ገፍትራቸዋ ብትወጥቅ እኮ ይቺ ልጅ በቃ በጣም አደጋ ውስጥ ነው የምትገባው። ስለዚህ አብርሽ፣ ይሄ ህጻን ህጻን ጨዋታ ተውና ሚስትን በስነ ቤተሰቦችን አምጥተም ሆነ የእሷንም ቤተሰብ አምጥተ ሆነ በስነ ስራ ሽማግሌ ልክ እንደ ሀገር እንደኛ ሀገር ሚስቱ ከባልዮ ከተጣልተ ስትሄድ ሽማግሌ ይዞ ነው የሚሄዱ። አምስት አራት ሽማግሌዎች ይዞ ሄዶ እናቷ ቤት ጠይቆ ይቅርታ ጠይቆ፣ ሽማግሌዎች ቁጭ ብሎ አስማምቶ ይዟት ይመጣል። አንተ ግን ጓደኞችን እነዚህ ፋልፋለ ጓደኞችን ይዘዱላ ልታስደበድም መውሰድ ሳይሆን ጓደኞችን ትተ፣ አሉ እኮ ደግሞ ከእነዚህ የሚሻሉ አሉ የእውነት የሚያስታርቁ አረጋሉን ማርክ አሉ እነሱ ይሻላሉ እንደ ማለት ነው። ስለዚህ ሽማግሌዎችን ይዘ ሄደ በስነስርዓት ጠይቀ ሚስትን ወደ ቤት የምታስመጣት ከሆነ አስመጣት። ነገር ግን ሁሌ እቃ እቃ አትጫወት። ሲቀጥል ደግሞ ሩታ ደግሞ በእናንተ መሀል ደግሞ የሆነ ነገር እንድትሆን አልፈልግም። ገባ አይደለ? ስለዚህ የእኔ ቤተሰብ ሰላማችሁ ይብዛልኝ። ስለ እኔ ጤንነት እየጠየቃችሁ የነበራችሁ ሁላችሁም እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደጋግሜ መናገር የምፈልገው አረብ ሀገር ያላችሁ እህቶቼ እባካችሁ የትም ሆናችሁ የቧንቧ ውሃ እንዳትጠጡ የሀይላንድ ውሃ እንደምንም ሻይም ሆነ ቡና ከፈለጋችሁ በሱ አፍልታችሁ ጠጡ እባካችሁ የሀይላንድ ውሃ እንዳትጠጡ ማለት ነው እሱን ነው ማውራት የምፈልገው በጣም ማለት ነው ምክንያቱም በጣም አስኪ ማለት እኛ በአንዴ አንታመም ገባችሁ አደለ ሁለት ኩላሊት ስላለን በአንዱ ኩላሊት መሄድ እንችላለን ገባችሁ ስለዚህ አንድ ኩላሊታችን ጠጠሩ በዝቶም ሆነ ስምንት ፖይንት ቢሆን አምስት ኔ አምስት ፖይንት ምናምን አምሳ እንደዛ ነው እየሆነብኝ እና ሳናቅ ነው ትንሽ ብቻ ያማችኋል እንጂ ሁሌ ትንሽ ያማችኋል። ግን እዛ ሰዓት እናንተ ብዙ የሚያማችሁ አይመስላችሁም። እና ግን በጣም ሲበዛባችሁ ነው። እናንተ በአንድ እኔ በአንድ ቀን ነው የታመንኩት። በአንድ ቀን ነው ራሴን ነው የሳትኩት። ስለዚህ ተጠንቀቁ። ውሃ ላይ አንደኛ ሙቀት ያለ አገር ላይ ይመጣል። ሙቀት ያለ አገር ላይ ስላለን አንደኛ በሙቀት ይመጣል። በበረሃ ይመጣል። ውሃ የነሱ ውሃ ጨዋማ ስለሆነ በጨዋናነት ይመጣል። እና ደግሞ ውሃ ውስጥ ደግሞ አሸዋ አለው። የእነሱ አገር ውስጥ ውሃ ቧንቧ ውሃ አሸዋ ነው። ካያችሁት በጣም ጉድጓድ አለ። ሁላችሁም በየግቢያችሁ ውስጥ አረብ ሀገር ትልቅ የጉድጓድ አለ ማለት ነው። እሱ ውስጥ ነው ውሃ የሚጠራቀመው ና እሱ ይጸዳሉ። ለ በየወሩ ነው በየሳምንቱ ብቻ ያጸዳሉ። ግን እሱ ውስጥ አሸዋ አለ እና በቧንባ ሲመጣ ካያችሁት፣ ማሽኑ ውሃ የምታፈሉት ማሽን እዩት በደንብ እንዴት ውስጡ እንደሚበላ ማለት ነው። ስለዚህ እኔ ሻይ ስለምወድ በሻይ ነው እንደ ይሄ ሁሉ የመጣብኝ። ስለዚህ እባካችሁ እህቶቼ ራሳችሁን ጠብቁ፣ ከምንም በላይ ራሳችሁን ጠብቁ ብለ ውሃ የቧንባዋ እንዳጠጡ ቀዝቃዛ ነገር ደግሞ ጠጡ እንደዚህ፣ ወተት የምትወዱት ለባን የምትወዱት ጠጡ። ራሳችሁን ጠብቁ ማለት እፈልጋለሁ። ደና ነኝ እያላችሁ አንድ ኩላሊት ደና ስለሆነ አንዱ ሳታቁ ነው የምትታመሙት ማለት ነው። ዛሬ ደና ሆነ፣ ነገ ምን እንደሆን ምንሆን አናቅም። እኔ የዛ ቀን ሙሉ ቀን ደና ነኝ በአንድ ሰዓታት ውስጥ ነው የታመምኩ። ስለዚህ አባካችሁ ይሄ ማለት ነው የምወዶ የኔ ቤተሰብ ማለት ነው። ስለዚህ የኔ ቤተሰብ ሰላማችሁ ይብዛልኝ። እኔ በጣም ደና ነኝ አሁን እግዚአብሔር ይመስገን። እና መጀመሪያ ያው በጣም ታምሜ ነበረ ግን እንደዚህ ማለት እንትን አላልኩም። እንደዚህ አልወሰንኩት ነበረ። እንደዚህ ኦፕሬሽን ሆናለሁ ምናምን ብዬ ጨራሽ አላሰብኩን ነበረ፣ ግን እግዚአብሔር ይመስገን ጠጠሩ ከወጣልኝ በኋላ በጣም ደህና ነኝ። ጥሩ እንቀልፍ እየተኛሁኝ ነው እና በጣም ደህና ነኝ። ሰው ሀገር ደግሞ አለ አይደለ? እንደ ማለት የጥሩ ሀገር ላይ ስትሆኑ ደግሞ ይሄ የሆነ ነገር እንትን ማለት አለባችሁ። ምክንያቱም እኔ ኦፕሬሽን አልሆነም ብል ኖሮ ሁሌ እያመመኝ ይኖራል፣ ወይም ደግሞ አደጋ ያለ ኢንፌክሽን ያመጣል፣ ኩላሊታችሁን ላይ ያበላሻል፣ ጠጠር አለባችሁና ስለዚህ ነው። እግዚአብሔር ይመስገን አሁን በጣም ደህና ነኝ። እቤት ነው ያለሁት። ስለኔ ያሰባችሁ ሁላችሁም ከልብ ነው ማመሰገነው። እህት ወንድሞቼ ሁላችሁ ማለት ነው። እና ሰላማችሁ ብዛለኝ ባይባል